ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ እያልን ዛሬ የምንገባ ወደ መዓዛው ዓለም ነው። ግን ዝም ብሎ መዓዛ ብቻም አይደለም፣ ይዘንላችሁ የቀረብ ነው የዓለማችንን እጅግ በጣም ውድ፣ በቅንጦት የተሞሉና ታሪካቸው የሚያስገርሙ አስር ሽቶዎችን ነው። እነዚህ ሽቶዎች ከሽታቸው በላይ የሀብት የልዩነትና የጥበብ መገለጫዎች ናቸው። እስኪ አብረን ይህን የቅንጦት መዓዛ እንቋደስ። በዝርዝራችን ውስጥ የምናያቸው ሽቶዎች በዋጋቸው ቅደም ተከተል የተቀመጡ ሲሆን ዋጋ ቸውም እንደ የሽቶ መጠን ወይም ሚሊ ሊትር እንደ ጠርሙሱ ዲዛይን እና እንደ ተሰሩበት ንጥረ ነገር ሊለያይ እንደሚችል ልብ ይላሉ። የእነዚህን ሽቶዎች አስገራሚ ዋጋ፣ ማንነታቸው፣ ለምን እንደሚወደዱና ምን አይነት ጥቅም እንዳላቸው በጥልቀት እንመለከታለን። አስረኛ ደረጃ ላይ የምናገኘው ክላሲክ እና ታዋቂ የሆነውን ጆይ በዣንቱ ፖቱን ነው። ይህ ሽቶ በ1930ዎቹ በታላቅ የኢኮኖሚ ድቀት ወቅት የተፈጠረ ሲሆን በዓለም ላይ እጅግ ውድ ሽቶ በሚል መፈክር ለገበያ አቀርቦ ነበር። ዋጋው ዛሬ ላይ ለአንድ አውንስ ወይም 30 ሚሊ ሊትር አካባቢ እስከ 850 ዶላር ሊደርስ ይችላል። ጆይ የሚወደድበት ዋነኛ ምክንያቱ በውስጡ በከፍተኛ መጠን የሚገኙት ብርቅዬ የአበባ ዘይቶች ናቸው በተለይ ጃስሚን እና ሮዝ። አንድ አውንስ ጆይ ለመስራት በሺዎች የሚቆጠሩ የጃስሚን አበባዎችና በደርዘን የሚቆጠሩ የሮዝ አበባዎች ያስፈልጋሉ። የሚሰጠው ጥቅም የቅንጦት፣ የክላሲካል ውበትና የማይረሳ መዓዛ ነው። ብዙ ጊዜ በስኬታማና በራሳቸው የሚተማመኑ ሴቶች ይመርጡታል። ዘጠነኛ ደረጃ ላይ የምናገኘው ካሮን ፓይቬሬ ነው። ይህ ሽቶ በ1954 የተዋወቀ ሲሆን ፋይቨሬ በፈረንሳይኛ በርበሬ ማለት ነው። ስሙ እንደሚያመለክተው በቅመማ ቅመም የተሞላ ደፋርና ልዩ የሆነ መዓዝ አለው። ዋጋው ለአንድ አውንስ ወይም 30 ሚሊ ሊትር እስከ 1000 ዶላር አካባቢ ሊደርስ ይችላል። ጠርሙሱም በባካራት ክሪስታል የተሰራና በወርቅ ያጌጠ በመሆኑ ለዋጋው መወደድ አስተዋጽኦ ያደርጋል። ይህን ሽቶ የሚጠቀሙ ሰዎች አብዛኛውን ጊዜ ልዩነትን የሚፈልጉ ደፋርና የራሳቸውን አሻራ ማሳረፍ የሚወዱ ናቸው። የሚሰጠው ጥቅም የልዩነት የጥንካሬና የማይረሳ መዓዛ ነው። ስምንተኛ ደረጃን የያዘው የፈረንሳያዊ የቅንጦት ብራንድ ሄርሜስ የሚያቀርበው 24 ፎቡርግ ነው። ይህ ሽቶ የተሰየመው በፓሪስ በሚገኘው የሄርሜስ ዋና ሱቅ አድራሻ ነው። በ1995 የተዋወቀ ሲሆን በውስጡ ብርቅዬ የአበባ መዓዛዎችን ይዟል። ዋጋው ለአንድ አውንስ ወይም 30 ሚሊ ሊትር እስከ 1500 ዶላር ሊደርስ ይችላል፣ በተለይ ውስን በሆነ ዋጋ ቁጥር የሚመረት ከሆነ። የሚወደድበት ምክንያት የቅንጦት ስሜቱ፣ ረቂቅና ውስብስብ መዓዛው እንዲሁም ለረዥም ጊዜ የሚቆይ መሆኑ ነው። ይህን ሽቶ የሚጠቀሙ ሰዎች አብዛኛውን ጊዜ የቅንጦት አፍቃሪ፣ የተራቀቀ ጣዕም ያላቸውና ጥራትን የሚመርጡ ናቸው። ሰባተኛ ደረጃ ላይ የምናገኘው በብሪታንያዊው ዲዛይነር ክላይቭ ክርስቲያን የቀረበውን ቁጥር አንድ ነው። ይህ ሽቶ በአንድ ወቅት በዓለም ላይ እጅግ ውድ ሽቶ ተብሎ በጊነስ ወርልድ ሪከርድስ ተመዝግቦ ነበር። ዋጋው ለአንድ አውንስ ወይም 30 ሚሊ ሊትር እስከ 2150 ዶላር ሊደርስ ይችላል። ጠርሙሱ በ24 ካራት ወርቅ ያጌጠ ሲሆን፣ አንገቱ ላይ የአልማዝ ቅርጽ አለው። በውስጡ ብርቅዬ የሆኑ እንደ የህንድ ጃስሚን፣ የታሂቲ ቫኒላ እና የሮዝ ዘይቶችን ይዟል። ይህን ሽቶ የሚጠቀሙ ሰዎች ብዙውን ጊዜ የንጉሳውያን ቤተሰቦች ታዋቂ ሰዎችና እጅግ ሀብታም ግለሰቦች ናቸው። የሚሰጠው ጥቅም የልዩ ክብር የቅንጦትና የመዓዛው መለኮታዊነት ነው። ስድስተኛ ደረጃ ላይ የምናገኘው የታዋቂው የፋሽን ቤት ሻኔል የሚያቀርበውን ግራንድ ኤክስትሬትን ነው። ይህ የሻኔል ቁጥር አምስት ሽቶ እጅግ የተጠናከረና የቅንጦት እትም ነው። ዋጋው ለአንድ ትልቅ ጠርሙስ ብዙውን ጊዜ 225 ሚሊ ሊትር ወይም 900 ሚሊ ሊትር እስከ 4200 ዶላር ሊደርስ ይችላል። የሚወደድበት ምክንያት የሻኔል ቁጥር አምስት ታሪካዊ ዝና፣ የማይረሳው የአልዲሃይድና የአበባ ማዕዛው እንዲሁም የጠርሙሱ ውበትና ብርቅዬነት ነው። ይህን ሽቶ የሚገዙ ሰዎች አብዛኛውን ጊዜ የሻኔል ብራንድ አፍቃሪዎች፣ የሽቶ ሰብሳቢዎችና የቅንጦት ስጦታ መስጠት የሚፈልጉ ናቸው። አምስተኛ ደረጃ ላይ የምናገኘው በታዋቂው የክሪስታል አምራች ባካራት የቀረበውን ሌላርም ሳክሬ ደቴብ ነው። የቴብስ ቅዱሳን እንባዎች የሚል ትርጉም ያለው ይህ ሽቶ በ1998 የተዋወቀው በሶስት የተለያዩ ሽቶዎች ስብስብ ውስጥ ነበር። ዋጋው ለአንድ አውንስ ወይንም 30 ሚሊ ሊትር እስከ 6800 ዶላር ሊደርስ ይችላል። የመወደዱ ዋነኛ ምክንያት የጠርሙሱ አስደናቂ የፒራሚድ ቅርጽ ያለው የባካራት ክሪስታል ዲዛይንና ውስን በሆነ ቁጥር መመረቱ ነው። መዓዛው ዕጣንን መሰረት ያደረገ ነው። ይህን ሽቶ የሚገዙ ሰዎች በዋናነት የክሪስታልና የሽቶ ሰብሳቢዎች ናቸው። አራተኛ ደረጃ ላይ ደግሞ ከክላይብ ክርስቲያን ጋር እንገናኛለን። ይህ ሽቶ ቁጥር አንድ እጅግ በጣም የቅንጦትና ውስን እትም ነው። ዋጋው ለአንድ ጠርሙስ ወይንም 500 ሚሊሊትር እስከ 12722 ዶላር በአውንስ ወይም በጠቅላላው እስከ 215000 ዶላር ሊደርስ ይችላል። ዋጋው እንደየዓመቱ ሊለያይ ቢችልም ጠርሙሱ በካራት ክሪስታል የተሰራ ሲሆን አንገቱ በ18 ካራት ወርቅና ባለአምስት ካራት ነጭ አልማዝ ያጌጠ ነው። በዓለም ላይ የተመሠረቱ አስር ጠርሙሶች ብቻ ናቸው። ተጠቃሚዎቹ የንጉሳውያን ቤተሰቦችና የዓለማችን እጅግ ቀደምት ሀብታሞች ናቸው። ወደ ሶስቱ ሽቶዎች እየተቃረብን ነው። ሶስተኛ ደረጃ ላይ የምናገኘው በዲዛይነር ካራን የቀረበውን ጎልደን ደሊሺስ ሚሊየን ዶላር ፍራንግራንስ ነው። ይህ ሽቶ ዝነኛ የሆነው በራሱ መዓዛ ሳይሆን በአንድ ሚሊዮን ዶላር በሚገመት ዋጋ ባለው ጠርሙሱ ነው። ጠርሙሱ የአፕል ቅርጽ ያለው ሲሆን በ2909 የከበሩ ድንጋዮች ወይንም አልማዞች፣ ሰምፔሮች፣ ቶርማሊኖች ወዘተ በእጅጉ ያጌጠ ነው። ይህ ጠርሙስ የተሰራው ለበጎ አድራጎት ገንዘብ ማሰባሰቢያ ሲሆን ሽያጩ ለድርጅት ተበርክቷል። ምንም እንኳን ዋናው ትኩረት ጠርሙሱ ላይ ቢሆንም መዓዛው ራሱ የፍራፍሬና የአበባ ቅልቅል ነው። ሁለተኛ ደረጃ ላይ የተቀመጠው በዱባይ የሚገኘው ናቤል ፐርፊውምስ ያቀረበው ሹሙክ ነው። ሹሙክ በአረብኛ ከፍተኛ ክብር የሚገባው ማለት ነው። ይህ ሽቶ በ2019 የተዋወቀ ሲሆን ዋጋው 1.29 ሚሊዮን ዶላር ነው። የጊነስ ወርልድ ሪከርድ በጠርሙሱ ላይ ባሉት በርካታ አልማዞች 3571 አስመዝግቧል። ጠርሙሱ ከሁለት ሜትር በላይ ቁመት ያለው ሲሆን የወርቅ የብር የከበሩ ድንጋዮችና የጣሊያን ሙራኖ መስታወት ጥምረት ነው። መዓዛው የህንድ አጋር ውድ፣ ሰንደል ውድ፣ ምስክ የቱርክ ሮዝ እና ሌሎች ብርቅዬ ንጥረ ነገሮችን ይዟል። ይህ ሽቶ የቅንጦት የሀብትና የባህል መገለጫ ነው። እናም የዓለማችን እጅግ ውድ ሽቶ ተብሎ የሚገመተው በድጋሜ ከክላዩ ክርስቲያን የሚመጣው አብሶሉትሊ ቫይታሊቲ ወይም ተመሳሳይ ስያሜ ያለው በጣም ውስን እትም ሊሆን ይችላል። የእነዚህ አይነት እጅግ በጣም ውድ የሆኑ ውስን ሽቶዎች ዋጋቸው በሚሊዮን የሚቆጠር ዶላር ሊደርስ ይችላል። ለምሳሌ በልዩ ትዕዛዝ የሚሰሩ ወይም አንድ ብቻ የሚመረቱ ከሆነ። ዋናው ቁም ነገር እነዚህ ሽቶዎች የሚወደዱት በውስጣቸው ባሉ ብርቅዬና ውድ ንጥረ ነገሮች፣ በጠርሙሶቻቸው አስደናቂ የእጅ ጥበብና ውበት፣ እንዲሁም በሚሰጡት የልዩነትና የቅንጦት ስሜት ነው። ተጠቃሚዎቻቸው የዓለማችን እጅግ ሀብታም ግለሰቦች፣ የንጉሳውያን ቤተሰቦችና የሽቶ ጥበብ አድናቂዎች ናቸው። እንግዲህ ውድ ተመልካቾቻችን፣ ዛሬ ከዓለማችን አስር እጅግ ውድ ሽቶዎች ጋር የቅንጦት ጉዞ አድርገናል። እነዚህ ሽቶዎች ከመዓዛቸው በላይ የጥበብ የባህልና የሀብት መገለጫዎች መሆናቸውን ተመልክተናል። እያንዳንዱ ጠብታቸው ታሪክንና ብርቅዬነትን ይዟል። ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። የትኛው ሽቶ የበለጠ አስገረማችሁ ወይም እናንተ የምታውቁት ሌላ ውድ ሽቶ ካለ ከታች በኮሜንት መስጫው ላይ ሀሳባችሁን አካፍሉን። ይህ ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሌላ አስደናቂ ርዕስ እስከምንገናኝ ድረስ ሰላም ሁኑ።